እኔ ቲክቶክ የእሷ እስኪመስለኝ ድረስ የእሷን ቪዲዮዎች ዳውሎድ አድርጌ ጋላሪ ውስጥ አስቀምጥ ነበረ። እኔ ከዋሻው ቀና ይወጣልኝ። ለአንቺ ያልሆነ ቲክቶክ ክሬቲቭ አዋርድ ፕሮፌሽናል አይደለም። እናቃለን ምን አይነት ሰው እንደሆንሽ እናቃለን፣ ምን አይነት ጀግና ሰው እንደሆንሽ እናቃለን። ያኔ ማንም በሌለበት ቲክቶከር ሆነሽ የተገኘሽ የኛ ቲክቶከር ነሽ። የኛ እኛ በአንቺ ውስጥ ፊልም አይተናል፣ ሊፕሲንግ ሰምተናል፣ ድራማ አይተናል። እንወድሻለን። ይሄኛው ሲዘጋጅ ሶስተኛ አመት ነው። በሶስቱም አመት ፕራይም ነበርሽ። ሶስቱኑ ማምርት ምርጥ ነበርሽ። እኛ እናውቃለን። እርግጥ ነው ሰው ኖሚኔት የሚደረገው የሚሸለመውን ፕራይም በነበረበት ጊዜ ነው። የእኔ እናት አንቺ ቲክቶክ ከከፈትሽበት ጊዜ ጀምረሽ ፕራይም ነሽ። የእኔ እናት ይሄ የምናገረው ማለት ነው በጣም የብዙ ሰዎችን ሀሳብ ነው የምናገረው። ደረቴ ነፍቼ ነው ደግሞ የምናገረው። አንቺ ከማንም ጋር ኮምፒት እያደረግሽ እንዳልሆን እናውቃለን። እስክሪን ላይ ካገኘዎች ጊዜ ጀምሮ ወረታጠቂ ኢነርጂሽ ተመሳሳይ ነው። በዚህ አጋጣሚ ታውቃላችሁ፣ እንግዲያው ኖሚኔት እንደተደረገች ዘንድሮም ታቂያለሽ፣ ታውቃለህ ምን ማድረግ እንዳለብን። እወዳችኋለሁ እኔ በጣም ነው። ውድሽ ነው ያበባል።